እየሰሩ እሱን እያኖሩ እሱ ቤት ቁጭ ብሎ እሷ ሄዳ ወልዳ ደግሞ ጀግኖች ጥንካሬያቸው እርጉዝ ሆነው ሰው ቤት ይሰራሉ። ወልው ወልደው ታርሰው፣ ሀያ ቀን ምናምን ሰላሳ ቀን ታርሰው አራስ ልጃቸውን ይዘው ሰው ቤት ማዳም ቤት እየሰሩ ነው ልጆቻቸውን የሚያሳድጉት። ልመና አይወጡ የሳውዲ ያሉ ጀግኖች ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው ካፓሲቴትድ መሆን አለባቸው እያምናለሁ አለ አቅም ይኑራቸው አቅም ሰላሙ አሌይኩም ረህመቱላሂ ወበረካቱ አሁን የሆነች ሊደወለችልኝ እና ሰላም ነሽ አለች ሰላም ነኝ እህት አዚዛ ራበኝ አለች ምን ነው አልኳት እራብ ልሞት ነው እናትና አባቴ ደካሞች ናቸው አንድ ወንድም ነበረኝ፣ እስር ቤት ነው። ሰራተኛ ማህበር ሄዶ የሚያመለክትልኝ የለም። እኔ ራብ ልሞት ነው አለች። እነዛ አይነት ነገር በየቀኑ ነው እኔ የምሰማው፣ ወላሂ በየቀኑ ነው የምሰማው። እንደ እህት እንደ እናት እንደ ኢትዮጵያዊነት ወይም እኔ የሚጨክን ሆድ የለኝም። እነዚህ ነገሮች ለእኔ ራሱ ህመም እየሆኑብኝ ነው። እህቶቻችን እየተራቡ ነው። ስዑድ አረቢያ ውስጥ እየተራቡ ነው ብለን ስንላችሁ አትሰሙንም። አንድ አንድ ለእነዚህ ሴቶች የሚቆረቆር ሰው ይጥፋ፣ ዜጋ ይጥፋ፣ ከታች እስከ ላይ፣ እራበንም ለሚሉት አልተመቸንም ለሚሉት ታመምን ለሚሉት አበድን ለሚሉት እነዚህን ሰዎች ቶሎ ብሎ መፍትሄ የሚሰጥልን ባለስልጣን እንጣ እንደዛ አይነት ነገር የማንሰማበት የት እንሄድ? እራበን። ብንችል ገዝተን እንወስድ ነበር። ብንችል እንሰጥ ነበር። ማንም አረብ ቤት ማንኳኳት አንችልም። ባለን ነገር እንኳን እንዳንተጋግዝ መናገር አትችልም። በግድ ነው። በቀጥታ መስመር ደውላ ላይ ያነገረችኝ። ቲክቶክ ላይ እያለሁ ነው ያናገረችኝ። ማስረጃ እንዲሆነኝ እያልኩ እኔ ደግሞ እንዲሰማ አድርጌ ነው የማሰማው እህት በዋትሳፕ የላከችልኝ መናገር አትችልም እንባዋ ብቻ ነው የሚፈሰው እስከ መቼ የኤጀንሲዎች ኃላፊነት ሶስት ወር ስድስት ወር ብቻ መሆን የለበትም ሁለት አመት መከታተል አለበት ኤጀንሲው ከተዘጋ ደግሞ ሰራተኛ ማህበርና ውጭ ጉዳይ ሚኒስቴር ከኤምባሲው ጋር ሆኖ ለእነዚህ ልጆች ፍትህ መጠየቅ አለበት አረ ባካችሁ ምን ይሻላል? ህዝብ አለቀ፣ ህዝብ አለቀ። በዚህ መንገድ ላይ በጣም ብዙ ልጆች ሻራ ላይ ወጥተዋል። ምንድን ነው መፍትሄው? ያ ጀማዓ ተልካይ። ስለዚህ ከተጫረሽ ትመጫለሽ፣ ሁለት አመት ሲሞላሽ። ካልሆነ ግን ገፎ ነው ስራሽን ስሬ እዚህ ያለው ቢሮ አበሻ ነው ወይስ አረብ? አይደለም አረብ ነው፣ አረብ ነው። የቢሮ ስም ማን ነው? የቢሮ ስም አጉል ኤጀንሲ። ያልደረሰሽም ፎቶ የላኩልሽ የዚህ የጅድ አንቺ የት አገር ነው ያለሽ? የት ከተማ ነው ያለሽው? ሳውዲ አረቢያ ደግሞ ታሪክ ምትምር ቦታ ማን ታሪክ ታሪ ሩቅ ነች ከኛ ማለት ነው። ኩሮሮን እያዘኝ ስለሆነ እኮ ነው። እኔ ደግሞ እንደ ሀሳብ የምመክርሽ እንደ እህት እኔ ትስደብሽ ግን ያገኘሽውን ነገር ብድግ አድርገሽ ለመብላት ሞክሪ። እንደው ተደብቀሽ እንኳን ለመብላት ሞክሪ ነው ነገር አንስታ ቀን ዛሬ ቀን የተሰራ ነበረ ለእኔ ሰው አይዞሽ፣ ውሃ ጠጪ። እንደው እቻ ብቻ የሆነ ነገር አድርጊ። እንደው ታደብቀሽ ሽንት ቤት ይዘሽውን ቢሆን ገብተሽ ብሄሽ እውነት ነው ነ እኔ እውነት ለመናገር ማለት ነው፣ በጣም ከባድ ነው። በጣም ማለት ነው ያለውን እኔ ደግሞ ነው የምኖረው። ለምን እንዳል ስለፈለጉ የሌላ ነገር እንዲመጣብኝ ነው። ሰው ሌላ እንደዚህ ቢሮ ነው። ሌላ እንኳን ለልጅ አለብኝ እንኳን አግኝቻት አላውቅም። ስንት አመት? ከስንት ሆነሽ? አመት ከአምስተኛ ወር አሁን ገና ባለው መመለስ አይ እንደቆየ ወደ ሀገር የመመለስ መብትሽ የተጠበቀ ነው። ከ ወደ ሀገር የመመለስ ወደ ሀገር የብቻ ልትመለስ እንኳን አይዞሽ፣ አይዞሽ፣ እንዳትመጣብሽ አብሽሪ። አይዞሽ፣ አይዞሽ፣ አታሳዝንም በአላህ ቤተሰብ አታሳዝንም። ድምፄ ቁርጥ ቁርጥ የሚለው ራቡ ነው። ደከመኝ አለች። እኔ እንግዲህ እነዚህ እየደወሉ የሚያናግሩ ልጆች ናቸው። ምን አባቴ ላድርጋቸው? ወላሂ እውነቴን ነው። እኔ ተውኝ፣ ይሄ ነገር መረረኝ። እኔ እናንተን መርዳት አልችልም፣ የሚሰማ የለም ብዬ ብልም፣ ግን እነሱ መጥተው እኔ ጋር ሲተነፍሱ፣ እንደዚህ ስናዳምጣቸው፣ አይዟችሁ ስንላቸው የሚቀላቸው ነገር አለ ግን እራባቸውን አናስታግስላቸውም። ራብ ክፉ ሰው ነው ትላለች አያቴ። ራብ ክፉ ሰው ነው፣ ሰው ቢሆን ኑሮ እናሳስረው ነበር እናስገድለው ነበር ምን ብዙ ነገር እናስደርገው ነበር። ራብ ውስጥ ገብቶ የሚያስረቀርቅ የሚጎዳ ነው እንጂ ለበሽታ አጋልጦ የሚሰጠን ነው እንጂ የሚጨበጥ ነገር አይደለም። የራብ መድኃኒቱ መብላትና መብላት ብቻ ነው። ኤችሌ ካልበላች ጤነኛ ማትሆንም። ይሄ አወል ኤጀንሲ የሚባል ሰውዬ በተደጋጋሚ ሲጠራ ሲሰማ ሰማለሁኝ። ብዙ ነገር ልካለኛለች። ግን ወላሂ በጣም ነው የሚያመው፣ በጣም ነው የምታሳዝነው ልጅቱ ራሱ። አላሂ ድረስላት ወላሂ